ለምሳሌ ያክል አንድ ግለሰብ እዚህ ላይ ልብ በሉ፣ ከየትኛውም ቦታ ሊነሳ ይችላል። ዶላርን ይዞ ወደ ሀገር ቤት ሲገባ በ30 ቀን ውስጥ ብቻ እዚህ ላይ ትኩረት ሊሰጡ ይገባል። በ30 ቀን ውስጥ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አርማጅ ተመልካቾቻችን ሁሉ ሰላም ሁሉ መልካም ከእኛ ጋር ሁሉ ሰላም ነው። አመሻሹን እጅግ ወሳኝ የሆነን መረጃ ነው ወደ እናንተ ይዤላችሁ የቀረብኩት። በተለይ በውጭ ሀገራት ለምትገኙ ኢትዮጵያኖች በሙሉ ከውጭ ሀገራት ማለትም ከየትኛውም ዓለም ጫፍ እስከ ጫፍ ሊሆን ይችላል፣ ወደ ኢትዮጵያ ስትገቡ ይዛችሁ የምትገቡትን የዶላር መጠንና ይዛችሁ የምትገቡትን ዶላርን በተመለከተ ማሟላት የሚገባችሁ አዳዲስ መመሪያዎች አሉ። እነዚህን መመሪያዎች ካልተገበራችሁና እርግጠኛ ሆናችሁ ይህንን ማሟላት ካልቻላችሁ ምን ይደርስብናል የሚለውንም በዚህ ቪዲዮ እንመለከታለን። በተጨማሪም ደግሞ የዶላር ምንዛሬን በተመለከተ ከኢትዮጵያ ብሔራዊ ባንክ በኩል አመሻሹን ማሻሻያ ስለመደረጉ አውቀናል። ነገሩ እንዲህ ነው። የኢትዮጵያ ብሔራዊ ባንክ በተለያዩ ጊዜያት የውጭ ምንዛሬን በተመለከተ በተለይ ዶላርን በተመለከተ እጅግ የተለያዩ አይነት ማሻሻዎችን ያደርጋል። ታዲያ በዛሬው እለት ዶላርን በተመለከተ ብሔራዊ ባንክ ለጨረታ ስለማቅረቡ የተለያዩ መረጃዎች ወደ እናንተ መድረሳቸው የማይቀር ጉዳይ ነው። ታዲያ ይህንን የዶላር ጨረታ በተመለከተ አስራ አራት ባንኮች በጨረታው ላይ እንደተሳተፉ ከብሔራዊ ባንክ በኩል የወጣው ሪፖርት አስነብበዋል። የኢትዮጵያ ብሔራዊ ባንክ 50 ሚሊዮን ዶላር ያቀረበበት በዚህ ስድስተኛ ዙር የውጭ ምንዛሪ ጨረታ 14 ባንኮች መሳተፉ ነው የተገለጸው። ይህ በእንዲህ እንዳለ ብሔራዊ ባንክ ከዚህ በፊት ከነበረው የዶላር ምንዛሪ ላይ በዚህኛው ዙር ማሻሻያ ስለማድረጉም ተገልጿል። በዚህም አንድ የአሜሪካ ዶላርን በአማካኝ 133 ብር ከ17 ሳንቲም ያስመዘገበ ሲሆን ከ16 ቀን በፊት በተካሄደው አምስተኛው ዙር ጨረታ አንድ አሜሪካ ዶላር 132 ብር ከ9 ሳንቲም እንደነበረም ተገልጿል። ይህም መጠነኛ የምንዛሬ ማሻሻያ ስለመደረጉ ብሔራዊ ባንክ ያወጣው ከዚህ ጋር ተያይዞ አዲስ መግለጫ የለም። ታዲያ የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ገበያን ለማረጋጋትና የውጭ ምንዛሬ መረጋጋትን ለመቆጣጠር ያለመ ይህን ጨረታ በየሁለት ሳምንቱ እንደሚያካሄድም አሳውቋል። ባለፈው በተደረገው አምስተኛ ዙር ጨረታ ባንኩ 60 ሚሊዮን የአሜሪካ ዶላር ያቀረበ ሲሆን በጠቅላላው 16 የንግድ ባንኮች የውጭ ምንዛሬ ድልድል ማግኘት ችለው ነበር። የዘንድሮ ጨረታ ግን የቀረበውን የዶላር መጠን ወደ 50 ሚሊዮን ዝቅ እንዲል አድርጎታል ማለት ነው። ሌላውና እጅግ በጣም ወሳኝ፣ በተለይ በተለያዩ የዓለም ሀገራት ያላችሁ ኢትዮጵያኖች በሙሉ ይህንን ልታውቁና ልትመለከቱ ግድ ይላችኋል። ከየትኛውም የዓለም ጫፍ እስከ ጫፍ ወደ ኢትዮጵያ ይዛችሁ የምትገቡትን ዶላር ካላወቃችሁ እዚህ ከገባችሁ በኋላ በ30 ቀናት ውስጥ ምን ምን መደረግ አለበት የሚሉ የብሔራዊ ባንክ ዝርዝር መግለጫዎች ወጥተዋል። በተጨማሪም ይህንን እናንተ ከማድረጋችሁም አኳያ ከተነሳችሁበት አገር ላይ የሚደርስባችሁ ምንድነው የሚለውም በሪፖርቱ ላይ እንግዲህ ሰፍሯል። ወደ ኢትዮጵያ ይዞ መግባትና ከኢትዮጵያ ይዞ መውጣት ስለሚቻለው የገንዘብ መጠን በተመለከተ የብሔራዊ ባንክ ከዚህ በፊት ማለትም ባለፈው ዓመት መመሪያ ወጥቶ እንደነበር ይታወሳል። ይኸው መመሪያ ነዋሪነቱ በኢትዮጵያ የሆነ አንድ ሰው ከውጭ ሀገር መልስ ወደ ኢትዮጵያ ግዛት የውጭ ምንዛሬ ይዞ ከገባ በሰላሳ ቀናት ውስጥ በንግድ ባንክ ወይንም በተፈቀደላቸው የውጭ ምንዛሬ ቢሮዎች ወደ ብር መቀየር አለበት ወይንም ወደ ውጭ ምንዛሬ ባንክ ሂሳቡ ማስገባት ይኖርበታል ይላል። እንግዲህ ይህ የመጀመሪያው ከፍተኛ ጥንቃቄ ያደርጋችሁ ልታሟሉት የሚገባ ጉዳይ ነው። ሌላውስ ይህንን ካላደረጋችሁ ከተነሳችሁበት አገር ምን ይደርስባችኋል የሚለውም በዝርዝር ተቀምጧል። እንግዲህ ከውጭ ያስገባው የገንዘብ መጠን ከ400 ዶላር በላይ ከሆነ ግን ወደ ባንክ ሂሳቡ ሲያስገባው ለጉምሩክ ማሳወቅ እንዳለበት መመሪያው ይደነግጋል። ሁለተኛው የኢትዮጵያ ነዋሪ ያልሆነ ኢትዮጵያዊ ዜጋ ወይንም ትውልደ ኢትዮጵያዊ ከ90 ቀናት በላይ በኢትዮጵያ ለመቆየት ከፈለገ ከውጭ ይዞ የገባውን የውጭ ምንዛሪ በ90 ቀናት ውስጥ ወደ ውጭ ምንዛሪ የባንክ ሂሳቡ ማስገባት ይጠበቅበታል። ይዞት የገባው የገንዘብ መጠን ከ10,000 ዶላር በላይ ከሆነ ግን ወደ ብር ሲቀይረው አልያም ወደ ባንክ ሂሳቡ ሲያስገባው ለጉምሩክ ኮሚሽን ማሳወቅና ማስመዝገብም እንዳለበት ነው መግለጫው የሚያትተው። የኢትዮጵያ ነዋሪ ያልሆነ የውጭ ዜጋ የውጭ ምንዛሬን የቪዛ ጊዜን እስኪያልቅ ድረስ መያዝም እንደሚችል ተገልጿል። ስለ ጉዳዩ ለቲክፋ ኢትዮጵያ አስተያየት የሰጡት የባንክ ባለሙያ አንድ ሰው ወደ ኢትዮጵያ ሲገባ ለጉምሩክ ማሳወቅ ማስመዝገብ ከሚጠበቅበት መጠን በታች የሆነ የውጭ ምንዛሬ ከያዘ በጉምሩክ እንዲያስመዘግብ መዘግብ አይገደድም ብለዋል። ለምሳሌ ከአስር ሺህ ዶላር በታች ይዞ የሚገባ ሰው ሳያስመዘግብ ወይንም ማሳወቅ ሳያስፈልገው በቀጥታ ይዞት መግባት ይችላል ማለት ነው። ከአስር ሺህ ዶላር በላይ ከሆነ አሳውቅ የሚል አንደኛ ወደ ጥቁር ገበያው ወስደህ እንዳትሸጠው ነው። ሁለተኛው ለምን ዓላማ ከአስር ሺህ ዶላር በላይ ይዘህ እንደገባ መግለጽ አለብህ ይላሉ ባለሙያው። ለንግድ ከሆነም በአግባቡ ማሳወቅም እንደሚጠበቅብህም አክለዋል። ሆኖም መመሪያው ከአስር ሺህ ዶላር በላይ ከሆነ አስመዝግብ ቢቻል፣ ከዛም በታች ከሆነ ማስመዝገቡ እንደሚመረጥም ገልጸዋል። ሳታሳውቅ የያስከውን ዶላር ስትመለስ ይዘ መውጣት እንደማትችል ነው። እንግዲህ ሙሉ በሙሉ መግለጫው የሚያስነብበው ቀደም ሲል ከአንድ ዶላር ጀምሮ ተመዝግቦ ይግባ የሚል አሰራር ነበር አሁን እንደዛ ባይባልም በተለይ የተረፈህን ይዘህ ስትወጣ ችግር ላይ ላለመውደቅ ከጅምሮ አስመዝግበህ መግባቱ ይመረጣል ባይነኝ ብለዋል ባለሙያው ለምን ቢባል ከውጭ ይዞ ከመጣው የዶላር መጠን ያልተጠቀመበት ካለና እሱን ይዤ ልውጣ ቢል ችግር ይገጥመዋል የራሴን ዶላር የተረፈኝን ነው ይዤ የምወጣው ቢል ማስረጃ አቅርብ፣ ስትገባ አሳውቅ ሃሎይ ይባላል። የኢትዮጵያ ብሔራዊ ባንክ መመሪያ እንደዛ ቢልም የመነሻው ሀገር እራሱ እዚህ ላይ ልብ በሉ፣ የመነሻው ሀገር ማለትም ከተለያዩ የዓለም ሀገራት ይዛችሁ የምትነሱበት ሀገር ይህንን ያክል ገንዘብ በካሽ ይዞ እንዲወጣ ላይፈቅድለት ይችላል ሲሉም ገልጸዋል። ለምን በባንክ አታስተላለፍምም ይባላል በባንክ የምታዘዋውርም ከሆነ ለምን ምክንያት እንደሆነ ለንግድ፣ ለኢንቨስትመንት ወይስ ለሌላ ዓላማ ስለመሆኑ መግለጽ አለበት እንደሚባልም አስገንዝበዋል። በተለይ በአውሮፓና በአሜሪካ ከፍተኛ ቁጥጥር እንደሚደረግ ይናገራሉ የባንክ ባለሙያው። ህጋዊ ስለመሆኑ፣ ግብር የተከፈለበት ስለመሆኑና ለህጋዊ አገልግሎት እንደሚወጣ አሳውቁ ነው መውጣት ያለበት ባይነኝ ማለታቸውን ከባንክ ባለሙያ በኩል ያገኘነውን እንግዲህ መረጃ በቲክፋ ኢትዮጵያ አማካኝነት አቅርበናል። ወደ እናንተ ቪዲዮውን ላይክ ላይክ ሸር ሸር አድርጉት። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላህ